ሰው አይሆንሽም ማለት በጣም ቆንጆ ነሽ፣ ማሻላ ጥሩ ጥሩ ነገር እሱ ማለት ወይ የሆነ አንስሽ ምናምን ነገር አይደለም። ግን እሱ የሚፈልገው የአንችን እህትነት ነው። በግልጽ ማለት እሱ በእንደዚህ አይነት መንገድ ይነገር ነገር አላውቅም፣ ይቅርታ። ግን በቃ እሱ የሚፈልገው ውድ ቤተሰቦቼ ዛሬ በአዲስ የሚመጥቻለሁ። እንደሰማችሁት ሰማችሁት ነው ማለት ነው። እንግዲህ እንደዚህ ሆናል ብዬ አልጠበኩኝም። እኔ ማለት ነው። የሚገርም ነው። ነባና አህሙ ተለያዩ። እርግጠኛ ተለያዩ። እኔ አላምንም ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኛ ጋር ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ እያልኩ ዛሬም እንደተለመደው ቪዲዮን ጀምር ያለሁ ማለት ነው። እሚገርም ነው የምር። እኔ ማለት ሰሞኑን የማየው ሁኔታዎች አላስደሰቱኝም። በእርግጥ ማለት ነው አህሙ ላይ እና እንደዚህ ግን ይለያያሉ ብዬ አላሰብኩም ነበረ ማለት ነው። ብቻ ከባድ ነው የምር ከባድ ነው እና እንግዲህ እስኪ አብረን እናያለን፣ መጨረሻቸውን አብረን እናያለን። እና እንግዲህ እህት ሀናን ከመጣይ ጀምረው ወደ ሀረር ተጉዘው ሰሞኑን ያሉት ሀረር ድሬዳዋ ምናምን እየተዝናኑ ነው። ግን እንደ መዝናናታቸውም በቃ ለመደሰት ራሳቸውን ፍሪ ለማድረግ እንደመውጣታቸውን ቪዲዮም እየሰሩም አይደለም እየተዝናኑም ለተመልካቾችም እንግዲህ በቂ ቪዲዮ ወይም ደግሞ በቂ የነሱን እንትን እያቀረቡልን አይደለም ያሉት ማለት ነው እኛ በቀን በቀን ይቀርባሉ የተለያየ አዲስ ነገር ይዘው ይመጣሉ እያልን እነሱ የሉም ማለት ነው ይህ እንግዲህ ያው ችግር ከመኖሩ አንጻር ያስታውቃል ማለት ነው ችግር እንዳለ እንግዲህ ይህም ችግሩ አህሙ ጋ ነው የተባለው እሱም ቪዲዮ አልሰራም ብሎ በራሱ ቤት ተናግሮ ነበረ። የተናገረበት ምክንያት በኮሜንታተሮች ምክንያት ነው ና ያለው። እንግዲህ እዛን ቀን ኮሜንታተሮች በነባና በፈኪያ እያፈራረቃችሁ ተፈኪያ ጋሁን ተነባ ጋሁን እንደዚህ እያፈራረቃችሁ ብሎ ተናግሯል። ነባንም ደግሞ ከይቅርታ ጋር ብሎ በእኔ ቪዲዮ በእኔ ቤት የተነሳ ነው ምትን የተባልሽው ብሎ ስጦታ ሁሉ ሰጥቷት በቃ ያለውን ነገር አሳውቀዋል። አንዳንዴ የኮሜንታተሮችን እንትን ተከትለን እንደሞ ታሄድ ንገደል ነው የምንገባው። ኮሜንታተሮች እንደ ጻፉ ይጻፉ፣ ኮሜንት አንብቦ በቃ መልስ ካለው መመለስ ነው፣ መልስ ሰለው ዝም ማለት ነው ማለት ነው። ላኪን ግን ዛሬ ላይ በዚህ ሁኔታ እኔ የምር በጣም ናሳዘነች ነባ እሱን ብላ ሀረር ድረስ ብቻዋን ረጅም ጉዞ በባስ ተጉዛ መታ አቀባበሉ ራሱ እንደዛ አልጠበቅኩትም ነበር። እንዴት ትመጫለች? ችግርስ ቢፈጠር ስልካችንስ ባይሰራ ሰራ ባን መጣስ? ብዙ ነገር ነው ያለው እና ከሁኔታዎቹ ተረድተናል፣ ሁላችንም ችግር እንዳለ ማለት ነው። እሱ የራስህ ሕይወት ነው እኮ የሰው ልጅ ሕይወት ይኖረዋል። አብረህ ስለሰራህ አብረህ ስለዋል፣ አብረህ ስለኖርክ ደግሞ ያን ሰው ተወደዋለህ። የግል ሕይወት የሕይወት ሀገር ታደርገዋለህ ማለት አይደለም። ላኪን ግን ነባን የምር እዚህ ድረስ ከመሄድ በፊት ራሱ መጀመሪያ እየሆነ ሳለ እንደውም ከፈኪያ ጋር ተጣልታችሁ እንደገና እንደ አዲስ ታርቃችሁ በአንድ ቪዲዮ ስትመጡ እንዴት ትቀን ያለሽ ምናምን ባልክበት ፓርት እዛ ላይ ራሱ ማሳወቅ ትችል ነበር፣ አህሙ ማለት ነው። በቃ አንተ በህይወት ሌላ ሰውም ካለ ወይም ደግሞ ከሌለም መናገር ትችል ነበር። አያገባሽም ምናምን እያልክ እንደገና አብረሃት ስትሰራ እንደገና ደግሞ ከባድ ነው የምር ነባዬ እንግዲህ ትዕግስት ነው እኔ እንደምመክርሽ። ነባዬ ገና ልጅ ነሽ፣ ገና ጩጬ ነሽ። ብዙ ነገር ይጠብቅሻል። መሻላ መልካለሽ ሁሉ ነገር አሟልቶ ሰጥቶሻላለ እና ምንም የሚጎልብሽ ምንም የሚያስቆጭሽ ነገር የለም ማለት ነው። አንዳንዴ እኛ ሰዎች ምንቀርበትም ሊኖር ይችላል የሚቀርብንም ሊኖር ይችላል። ስለዚህ ብትቀሪበት እንጂ አህሙ አይቀርብሽም ተይው ማለት ነው አትከተይው። ለአንቺ ያለው ደግሞ ይዞልሻል አላህ ማለት ነው። ስለዚህ አትከተው፣ ኮስጠን ብለሽ ራስሽን አስከብሪ። ምንም እንዳትጨናነቂ ምንም እንዳይሰማሽ ማለት ነው። ለምን ተወኝ ለምን ሌላ እንትን አለ ብለሽ ምንም እንዳይሰማሽ ሀሊ ወሊ፣ ስራሽን ብቻ ስሪ ማለት ነው። አህሙ በስ ግን ስራዋን እንድትሰራ አግዛት፣ እሺ፣ ከጎና ሆነ አበረታታት። እና ነባዬ ጠንክረሽ ስራሽን ስሪ ነው እኔ የምለው ማለት ነው። ስራሽን ስሪ፣ አንድ የስራ አጋሪ ይዘሽ ወይም ከሴትም ጋር ሆነሽ መስራት ትችላለሽ። ከሌላም እንደዚህ ጓደኛ አሉሽ አንዳንዴ ትመጫለሽ ከነሱ ጋር ሆነሽ መስራት ትችያለሽ እሺ ነባዬ ጠንክረ ስራሽን ስሪ በዚህ የተነሳ ስራሽን እንዳታቋርጪ የምር ሞላልሽ እንዳይነካ ብዬ ነው እኔ የማስበው ምንም ሀሳብ እንዳይገባሽ ደግሞ ይሄ ነገር ስለተፈጠረ ኖርማል ነው ብለሻል ሁሉንም ነገር ኖርማል አርገሽ በቃ በኖርማል አስበሽው ስራሽን ብቻ ስሪ ለመቀየር ለመለወጥ ለማደግ ሞክሪ ማለት ነው አሁን እንግዲህ መንገዱን ጨርቅ ያልግልህ ብ መንገዱን ጨርቅ ያርግልህ። ቢው አሙ፣ እንጃ አይምር እንደዚህ ይሄን ያክል ወጣ ገባ እያልክ እራሱ እንደዚህ ድብርት ውስጥ ምተምት ገባ። ሴሪየስ ግልጽ መናገር እኮ ያለ ነው። ምን አስፈራ? በቃ እኔ እንደዚህ ህይወት አለኝ ብላ መናገር ትችላለህ። እሷ እንደ እህት ካሰብካት እንደው ቪዲዮ ስትሰሩ ብዙ ጊዜ እንደ እህቴ ነው ማስብሽ እህቴ ነሽ ትላለህ። እንደ እህት ካሰብካት ግልጹም መናገር ነው። ገባህ? ብዙ መሄድ አያስፈልግም። እሷ ጋር ያለውን ስሜት እንግዲህ አናቅም። አንተም ጋር ያለውን ስሜት አናቅም። በእርግጥ እንግዲህ ሌላ አለው። አንቺን የሚፈልግሽ እንደህቱ ነው ብላለች። ሀናን ማለት ነው። አንቺን የሚፈልግሽ እንደህቱ ነው ብላለች። ስለዚህ እንደህት ተፈለካት መጀመሪያውን አሳውቀ ሲስተሪ ብራዘሪ መስራት ትችሉ ነበር ማለት ነው። ነባ እንግዲህ አሁንም ምን አይነት ስሜት እንዳለሽ ባናቅም ጠንከረሽ ስራሽን ስሪ ነው የምንለው እኛ ማለት ነው። ነባዬና አብሽሪ ምንም ሀሳብ እንዳይገባሽ በርትተሽ ጉዞ ወደፊት፣ ነባ እሺ። ለአንቺ ያለው አለ። እኔ እንጃ አሙ፣ እኔ ማለት ምን እንደምል አላውቅም። ኦኬ፣ ፈኪያም ተሆነች ጥሩ። ከፈኪያም ጋር ነበረህ ላይቭ። ከሷ ጋር ተጣላችሁ ብለን እኛም አዝነናል። የምትወደው ሰው ጋር ከሆን ደስ ይለናል። እኛንተም ወንድማችን ነህ፣ ነባ ምህታችን ናት፣ ፈኪያ ምህታችን ናት። እሺ፣ ስለዚህ ፈኪም ተሆነች ደስ ይለናል። ኖርማል ነው። ደግሞ ከነባም ውጭ ከፈኪያም ውጭ ሌላ ሰውም ከሆነ ደግሞ ኦኬ። ሳስበው ሳስበው ግን ነባን ፕራንክ ልታረጋት ነው ብዬ አስብ ያለሁኝ እኔ ማለት ነው። ይህ ነገር ፕራንክም ልታረጋት ሊሆን ይችላል ማለት አንዳንዴ የሌለ ፕራንክ ትሰራለህ አንተ ነባን ላይ ማለት ነው። ስለዚህ እንግዲህ ፕራንክ ማለት በተገላቢጦሽ እሷን እንደዚህ ሌላ ህይወት ላይ ፋለይ ብለህ፣ ወይም እሷ ጋና ያለህ ወይም ደሞ ከሌላ ጋና አናቅም ብቻ ግን ቀጣዩን ቪዲዮ ሰርታችሁልን እኛን አሳውቁን ማለት ነው። እሺ ቀጣዩ ቪዲዮ ሰርታችሁ እኛን አሳውቁን። አንም ታታ ማናት ምንድናት እያል ከእውነተኛውን መጋፈጥ ያለ ነው። አንተም እንግዲህ ላይፍ ካለ ኦኬ፣ ለአንተም የሚመች ለእኛም ይመቸናል። ነባዬም ደግሞ እንግዲህ ስራዋን ትቀጥላለች። ኖርማል ነው። እንደ ወንድማ ሁነህ እንደ እህት ሆና ስራችሁን ትሰራላችሁ። ለእሷም ደግሞ እንግዲህ አቋራሿ ይመጣላታል ማለት ነው ጠፋንተዋ ስለዚህ ምንም ችግር የለውም ገና ህጻን ነሽ ነባዬ ቆንጅዬ ነሽ ረጋሽ ይህንን እርግጥ ያለ ፀባይሽን አላቂሽን የሚወድልሽ ሰው ይመጣል ስለዚህ ምንም አይጭነቅሽ ቢበልጥ እንጂ የሚያንስ አታገኝም እልሻለሁ ነባዬና በርቺ ነው የምልሽ አህሙም እንግዲህ ይቅናህ ምልበል እምረው ግራ ገባኝ ታቂቃ ይምር እኔ ያህል አሰብኩም ነባን ቢስሚላ ብዙ ነገር ፕራንክ ሰርታታል። እኔ ፕራንክ ነው ብዬም እየተወሳሰብኩኝ ነው የምር ግን፣ ቀጣው ቪዲዮ ስሩና እውነተኛውን አሳውቅም። ፕራንክ አንፈልግም። እውነተኛውን አሳውቁንና አብራችሁ ስሩ ማለት ነው። ሀናን እንግዲህ ስሜቱን ተረድቻለው። ብዙ አውርተሻል ሀናን ማለት ነው። ወይኔ ነባዬ፣ ዝምብላ ስታዳምጥሽ ነበር። ወይኔ አደብ እኮ ያላት አደብ እኮ ነባ፣ እንደው ማሻ አላላት ይጨምርልሽ። ምንም ትንፍሽ ሳትል ዝምብላ እኮ ነው ያዳመጠቻት ማለት ነው። ውድ ቤተሰቦች ሀናን ስታወራ ዝምብላ ዝም ነው የምሰማው እና ነባዬ፣ ይጨምርልሽ ነውን የምለው ጸባይሽን። ሀናን ደግሞ እንግዲህ ያለውን ስሜት እውነት ተነግሮች ነግሮች ተሆነ አስረጃት ተብሎሽም ተሆነ የእሱንም ታሪኩን አጫውቶሽም ተሆነ እውነተኛም ተሆነ ያስረዳሽባት መንገድ ጥሩ ነው። ለስለስ አርገሽ መክረሽ እንደ ምሳሌም እየሰጠሽ አስረድተሻታል። እንግዲህ ነባየ አይከብዳትም አይከብዳትም ብዬ ነው ማስበው። ኖርማል ነው ብላ ነው የምታልፈው። ነቡ ችግር የለባትም። አህሙ ደግሞ ከመሸሽ እውነታውን መናገሩ ግልጽ ነው። እሺ እውነተኛ መጋፈጥ ያለ ነው እላለሁኝ፣ ውድ ቤተሰቦቼ እንግዲህ ቀጣይ ቪዲዮ ሰርታችሁ ደግሞ እውነተኛውን ነገር እንደምታመጡልን ተስፋ እናደርጋለን። ፕራንክ ነው ወይስ እውነት ሌላ ላይፍ አለ፣ ችግር የለም። እውነቱን ተናግረን ለቤተሰቦች ማሳወቅ ግድ ይላልና አብሼሩ ነው የምለው። ሁላችሁም ጠንክሩ፣ ሁላችሁም የእናንተ ያለው የትም አይቀርም። ስለዚህ ህይወት ይቀጥላል። ዋናው ጤና ነው። ጠንክራችሁ ስሩ ነው ምለውን ውድ ቤተሰቦቼ፣ ላይክሸር ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ነባዬና አህሙም በርቱ፣ ጠንክራችሁ ስሩ። እንሻላው ጉዞ ወደፊት፣ ህይወት ይቀጥላለን። ነባዬም አብሽሪ፣ አህሙም ደግሞ አብሽሩ ነው ምለው። በያላችሁበት ሰላማችሁ ይብዛልን። ውድ ቤተሰቦቼ፣ ላይክ፣ ሸር ማድረጋችሁን አትርሱ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።